ሰላም አለይኩም፣ ሰያ መጣ ደግሞ። ወአለይኩም ሰላም፣ ምን እየሰራ ነው ሰያ? እዚህ ጋር እባክህ አይጦች በጣጥሰውት ኤሌትሪኮን እየቀጣጠልኩት ነው። አሁን ስመጣ ማንን እንዳገኘው ልንገርህማ። እሺ፣ ማን እናገኘ? ሰሞኑን ኢብራሂምና አይተኸው? አሁን ስመጣ ግን እኮ አንተ ብቻ ነው የቀረው፣ ሙሉ ሰውነቱ አልቋል። አኗርስ ብትል ሶፍ ላይ እኮ አይቼው እኮ አንተ እግሩ ቀጭን ነው እንደ ለዛ ነው እንደ ካርሲ የሚያደርገው አይገርምም ወይ ጉድ። መንሱሩም እኮ ደግሞ ከሚስቱ ጋር ተፋታኩ። ድሮንም እኔ ጠርጥሬ ነበር፣ ፉን ፉን ሲል እንደዛ ሚስቱ ከሰው እናንተ ምን ትልቅ አደረገ። እና አንተን ብዬ ስለመጣ ነው እንደዚህ የምትለው? ይኸውልህ ምን መሰለህ፣ ኡመር አላህ ስብሓነ ወተዓላ በእነሱ ላይ ባደረገው ነገር አንተ የሚመለከትህ ነገር ስላልሆነ እኮ ነው ይሄን ያልኩት። ገብተሃል? እስካሁን ድረስ ያወራህ ነገር የአላህ ስብሓነ ወተዓላ ቀደር ነው። ሲቀጥል እኔ እናንተ እንኳን አሁን ያለንበትን ብናይ የራሳችንን ከነሱ የተሻለ ምን ነገር ኑሮ ነው አሁን ስለነሱ አቃቂር ለሊትና ቀን የምንጨናነቀው? የእነሱን አቃቂር ስናወራ የምንለው አላህ ከቀደረብንም ነገ እኛ እንደነሱ ልንሆንም እንችላለን። እኛም ሲያወሩብን እኮ አንወደም ታውቃለህ። ስለዚህ ሰዎችን ራሱ በደንብ ብትመለከታቸው ሶስት አይነት ናቸው። ለምሳሌ አንዳንዶች መጥተው ስለ ግለሰብ ብቻ ያወሩሃል። ግለሰቡን ብቻ በተመለከተ ጉዳይ ማለት ነው። እሱ ጋር የመጣ ነገር አላህ ስብሐነ ወተዓላ እንዳመጣው አስበህ ልትተወው እንጂ የሚገባው በፍጹም ስለ ሱ ሌላ ቦታ እየሄድክ ማውራት አይደለም የሚገባ። ሁለተኛ ደግሞ ስለ ስራዎች የሚያወራ ነው። ስለ ሰዎች ስራ እንትና እገሌ እንደዚህ አይነት ስራ ሰራ፣ እገሌ እንዲህ አይነት ስራ ውስጥ ነው ያለው፣ አልተመቸውም፣ ተመችቶታል፣ ሰርቶታል፣ አልሰራውም እያለም ያወራ ሰው አለ። ይሄም ሌላ አይነት ሰው ነው። ሌላው ደግሞ ሐሳብን ይዞ ሐሳብን አይዲያን እያመጣ የሚያንሸራሸር አይነት ሰው ደግሞ አለ። ስለዚህ ከነዚህ መሃል አንተ ልትሆን የሚገባ እንደዚህ ሐሳብን አዳዲስ ሐሳቦችን እያመጣ እንደዚህ አይነት ሐሳብ አለኝ እንደዚህ አይነት አይዲያዎች አሉኝ፣ ልናወራበት የምትችል ከሆነ እናወራበት እያል ብታወራ ነው የተሻለ የሚሆነው። ምክንያቱም ይሄ ወሬ የምታወራው ወሬ ለአንተም ለኔም ጠቃሚ ነው ማለት ነው። አይዲያዎችን እያመጣ በየዕለቱ ብናወራ ስለ ዱንያ ስለ አኺራ አይዲያዎችን እያመጣ ብታወራ ብናወራ አንድ ላይ እኔም እጠቀምበታለሁ አንተም ትጠቀምበታለህ። የወደፊት ጥቅማችንም በዚህ የተመሰረተ ነው ሊሆን የሚችለው ልክ ነው። ስለዚህ ሶስተኛውን ለመሆን ሞክራል እንሻ። ስለዚህ አእምሯችንን ማዘጋጀት ቢኖርብን የተሻለ ሀሳቦችን በየዕለቱ በማፍለቅና በነዛ ሀሳቦች ላይ እየተወያየን የተሻለ ቦታ ለመድረስ መሞከር ነው። መሬት ትክክል ነ ጀዛከላህ። እስቲ ላግዝህ ስራሽ